ዘራፊ ነው ጎጃም ዋሸራ ምድር ላይ ከመሃገላነሽ ትርጓና ታለም ወተት ነው ጎጃም የማርሸት ነው ቅኔ ዘመነ ባለ ሀገር ተስለሽ ተስለሽ የውዳኛ ወጣ ስለትች ሰመራት ለማንተ ዘመን ተለወጠ ተስፋ ይዞ መጣ። ጽንሱ ተወለደ። ጠላው ተበጭቶ ቅራሌ ተጠጣ። አይትፋቻላቸው ስሜን አማራ ብርሃኑ ማናየ ከጎጃም ልጅ ጋራ የማይደራደር በነቶ ኮራ ጠራታን በርታኪ በተራ በተራ ምርጥ ዘር አለበት ከጎጃሜ ጋራ ድንሳን ዘንድሮ ዘር ተፋን በክብር ፍሳ ቀን መጣ ልደቱን ያከብር በመላሽ ውፋኑ የማይደራደር ረ ሀገሬ ወሎ ረ ሀገሬ ሸዋ ገና አሁን ትዛለኝ ረ ሀገሬ ጎንደር ረ ሀገሬ ጎጃም ስማቸውን አፈቀኝ ዳለው ሲፈክሩ ቅንያቸውን ስጠኝ። አማራ የሚለው ደማቁ ብራና አንድነቱ ታየኝ ዘንድሮ ይልጣል ፈጥኗል አማራዬ ጫብላ ነው ሙሽራ ብርቅ ነው ዘንድሮ አለማየው ካሴ፣ ክብር ነው አምሃራ ጎጃምን እንገበየው ሸዋንም ገበየው ጎንደር እንገበየው ወሎን ገበየው ባለም ባፈላልግ እንደ አማራ ያለ የትስም አላገኘው። ጠይቁት ይናገር የመልከ ጸዲቅ ልጅ የተሮርስት ጣና ቂርቆስ ገዳን እምነቱ ጥንት ባአናይን ጥሩት ይጠኛል በእውነት። ጠይቁት ይናገር ተክለ ሃይማኖት፣ ንግሥናን ካማራ፣ ቅኔን ከዋሸራ ጎጃም ይጠኙት ጀግንነት ካማራ መንገሻን ጠይቁት እውቀት ከተቸረው ካቸፈሩ ጀግና አቤን ጠይቁት ክብረ ዓለም አምሃራ የጀግኖች እናት። አንሙት ዘንድሮ እናያለን እና ፋኖ ብርሃን ሁሎ ወላሂ አማራ ያለው ጠን ተሽሮ ኮራጀነን እያል ኮራጀነን ብለን እናያለን ገና አማራ የሚለው ደማቅ ብራና ሲጠረቅ ይኖራል አለ በልጆቹ ፋኖ ላለም ለዓለም እንደገና አሽፈሩ ወንድዬ፣ ኢልማናና፣ ደንሳ ብሬ፣ ደጋ ዳሞት፣ አረንዛው ቋሪቴ እንደምን ዳገት ዋሸራተባይ እንደምንው እንደምነዋብር ስማቸው ሲነሳ ፋኖ ነጭነት እኮ ስማቸው ሲወሳ ከዘርታላ ቁላል ፈንድ ዘንድሮ የጎጫ መሬት ማሩና፣ ቅቤጤ፣ በቁሎና ሸቱ የሚበቅልበት ይሄነው ነው መንገሻ መንገሻት አረንዛው ዳሞት ይላል። አመሰግናለሁ።